ሰላም ጤና ይስጥልኝ ውድ ተከታታዮች እንዴት ናችሁ? እኔ ጋር እግዚአብሔር ይመስገን ሰላም ነው፣ ሰላም ነው። ዛሬ ማለት ነው አንድ ሀሳብ ትንሽ ናት ላስተላለፍ ነው የመምጣቱ እና ኢትዮጵያ ሀገር የምትገቡ ማለት ነው፣ ከስደት ወደ ሀገር የምትገቡ ድንገት መመለስ ከፈለጋችሁ ምን አርጋችሁ መመለስ እንዳለባችሁ እና ምን አርጋችሁ መመለስ እንዳለባችሁ ትንሽ አጭር ምክር ልሰጥ ነው ማለት ነው። እሱ ምን አርጋችሁ የምትመለሱት ኢትዮጵያ የምትመለሰው አይነት ከሆነ ማለት ነው እንደኛ እና አንደኛ ማድረግ ያለባችሁ እስካሁን የምትልቁት በሰው አካውንት ወይ ደግሞ በዘመድ በቤት ምናምን ከሆነ መጀመሪያ ባንክ አካውንት ከፍታችሁ በራሳችሁ አካውንት ለመላክ እሱን አስተካክላችሁ መምጣት አለባችሁ ማለት ነው። ሁለተኛ ደግሞ በራሳችሁ መላክ ስትፈልጉ የሚወርድ አፕሊኬሽን አለ። እሱን አፕሊኬሽን አወርዳችሁ እህ እዚህ ሆናችሁ ለመቆጣጠር ብሩ ሲገባ ለማየት ታስከፍቶ እና ያንን አሁን ታወርዳላችሁ። ባንክ ቤት ትሄድና ትነግሯችኋላችሁ። እንደዚህ እንደዚህ ውጭ ሄድ ነው እና ማስተካከል ፈልጋለሁ ሲሆን ብሬ መቆጣጠር እፈልጋለሁ ትላላችሁ። ከዛ እነሱ ይነግሯችኋል ማለት ነው እና ሲቪ ብር አለ። ሲቪ ብር ስሞልታችሁ፣ ሞባይል ባንኪንግ ስሞልታችሁ፣ ሁሉንም ነገር በስልካችሁ ጨርሳችሁ ያንን የዛችሁ መምጣት አለባችሁ። ምክንያቱም ከዚህ ብር ስታስገቡ እከሌ ሄድና የልኝ እከሌ ሄድና የልኝ ብላችሁ እናንተ መጨናነቅ አይጠበቅባችሁም። እዚህ ከሆናችሁ መቆጣጠር ትችላላችሁ ማለት ነው። ብራችሁን እና ይህን መጠቀም አለባችሁ። ሁለተኛ ብራችሁ አይበላም፣ ለዘመድ ልካችሁ ብራችሁ አይበላም፣ የትም አይሆንም። በቃ ራሳችሁ ናችሁ የምትለኩት፣ ራሳችሁ ስንት ብር እንደገባ መቆጣጠር ትችላላችሁ፣ ሁሉን ነገር ማኔጅ ማድረግ ትችላላችሁ ማለት ነው። እና ይህን ማስተካከል አለባችሁ። ሁለተኛ ደግሞ ሀገር የማትገቡ ገቡ ከሆነ እዚህ የምትሆኑ ሰዎች ደግሞ ምናልባት ከቤተሰብ ጋር እያስቀመጣችሁ ብራችሁ እርግጠኛ ካልሆናችሁ ይኑር አይኑር ይጥፋ የምትጠራጠሩ ከሆነ ብራችሁን ይዛችሁ ወይ ወርቅ ነገር ገዝታችሁ መግባት ነው፣ ወይ ደግሞ ቢያንስ የተወሰነ ብር በእጃችሁ ይዛችሁ መግባት አለባችሁ ማለት ነው። እዚያ እንዳለ ልካችሁ ስትገቡ ብር የለም ስትባሉ፣ በጣም ብዙ ልጆች የሚጨናነቁ ልጆች ስላሉ ማለት ነው። እና ምን ማድረግ አለባችሁ ብራችሁን የተወሰነ ብር እንኳን በእጃችሁ ይዛችሁ መግባት ነው። በራሳችሁ አካውንት የሌላችሁ ልጆች ማለት ነው እና በራሳችሁ አካውንት የሌላችሁ ብራችሁን በእጃችሁ ትንሽ ይዛችሁ ለመንቀሳቀሻ ወይም ደግሞ የሆነ የሆነ አንዳንድ ነገር ለማድረግ ይዛችሁ ትገቡ እና ያ ብር ካስቀመጡላችሁ ካለ እግዚአብሔር ይመስገን ተቀብላችሁ ስራችሁን ትጀምራላችሁ። ግን ደግሞ ከሌለ እንኳን በዚያ ትንቀሳቀሳላችሁ ማለት ነው እንጂ ሁሉንም ብራችሁ ልካችሁ ሁሉም ባላችሁ ብር ደግሞ ካርጎ ጠቅላላ ልካችሁ ከዚያም በኋላ የአብረው ጣፋ ስትባሉ እናንተ በጣም የሚበሳጭ ልጆች ስላሉ፣ ስለዚህ ብራችሁን ግማሹ ወርቅ ገዝታችሁ ግማሹ ሲሆን ደግሞ በእጃችሁ ይዛችሁ ግቡ ማለት ነው። ልትገቡ ያሰባችሁ በቅርብ ያሰባችሁ ለመመለስ ያሰባችሁ ደግሞ ይህንን አፕሊኬሽን አወርዳችሁ ስልካችሁን አስተካክላችሁ ሆን አድርጋችሁ ሲማችሁን በራሳችሁ ከፍታችሁ ሁሉን ነገር አስተካክላችሁ ተመልሳችሁን መምጣት አለባችሁ ማለት ነው። ምክንያቱም የሆነ ነገር መግዛት ብትፈልጉ እዚህ ሆናችሁ አስተላልፋችሁ በሞባይል ባንክ መግዛት ትችላላችሁ። እራሳችሁ በራሳችሁ ማኔጅ ማድረግ ትችላላችሁ ማለት ነው። እንደ በፊቱ አጎቴ ጋ እና እህቴ ጋ ላስቀምጥ ብላችሁ አያጨናንቃችሁ ማለት ነው። ከኢትዮጵያ ደግሞ መምጣት ያሰባችሁ ልትመጡ ያሰባችሁም ይህንን ነገር ፈጽሟችሁ አስተካክላችሁ ሁሉን ነገር ጨርሳችሁ መምጣት አለባችሁ ማለት ነው። ለምን እዚህ ከመጣችሁ በኋላ ለመጨናነቅ ብሬ ጠፋ ወይ፣ አገኘዋለሁ ወይ ያጠፉብኛሉ ብላችሁ መጨናነቅ አይጠበቅባችሁም ማለት ነው እና ይህ ነገር ሁሉንም አስተካክላችሁ መምጣት አለባችሁ። ደግሞ እንደገና አሁን ህገ ወጥ ቦታ እየገዛችሁ ያላችሁ ሰዎች፣ እሱ ደግሞ ህገ ወጥ ቦታ መግዛት አቁሙ። ትንሽ ብር አጠራቅማችሁ ህጋዊ ቦታ ለመግዛት እንተንበሩ ማለት ነው። ጥረት አድርጉ። ህገ ወጥ ጊዜ በጣም አስተማማኝ ያለው አድርገው እና ህጋዊ ደግሞ ምን አይነት ቦታ መግዛት አለብን፣ ምን አይነት መግዛት አለብን? ብሎ ደግሞ ወደፊት ቪዲዮ ሰራላችኋለሁ። ህገወጥ ቦታ ላይ ደግሞ ቤት ንስራ ወይ ቤት አንስራ ወይ የምትሉ ወደፊት ቪዲዮ እሰራለሁ ማለት ነው። እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታችሁ አብረን ደግሞ እናድጋለን። የተለያዩ ደግሞ መረጃዎች እንማማርበታለን። እናንተም ሀሳብ ካላችሁ በኮሜንት አስቀምጡልኝ። ጥያቄ ካላችሁ፣ አስተያየት ካላችሁ፣ ገንቢም ሀሳብ ካላችሁ በኮሜንት ሀሳባችሁን ውስጥ አስቀምጡልኝ። ላይክ ሼር ሰብስክራይብ አድርጉልኝ እና ራሳችሁን ጠብቁ። በማዳም ቤት የምትሰሩ ራሳችሁን ጠብቁ ምግብ